ይህን የምናገረው ለጴንጤዎች ነው። ይህ ጴንጤ ካሎክ አይገባ ጴንጤ ካሎክ እንደ ድንገት አጎቴ አሜሪካ ጠራኝ፣ እንደ ድንገት ዋና ፍሳሽ ተቀጠርኩ፣ እንደ ድንገት እቁብ ደረሰኝ እያልክ ነው የምትኖር። ጴንጤኮንክስ የህይወትን ዲዛይን መጀመሪያ ከሰማይ ትቀበላለህ። ዝም ብለ ኮራ ብለ ጀነን ብለ ባይዘዌ ምን እንደሚሆን አውቀዋለሁ ብለው እንጃ ምን እንደሚሆን አለለምን አይኖ አይኖ አይኖ ዚህ ቤት እርግጠኛ ነኝ፣ ትልልቅ ተስፋ፣ ትልልቅ ህልም፣ ትልልቅ ትንቢት ያላቸው ብዙ ሰዎች አሉ። ካም ኦን አንድ ጊዜ ቁጭልኝ። አማኖስ ነካስ ለቬንታ ቸባክያማስ። ወደ ነገራችሁ አንዳንዴ መንገዱ አይታያችሁ የለውም መንገድ በሌለበት ነው እግዚአብሔር የሚያወሩ። ይሄ ነው እግዚአብሔር መሆኑን የሚያሳይ ከመሆን እግዚአብሔር ትልልቅ ነገር ያወራልህና አንተ ባልተወራልህ ሰፈር ድንገት ራስህን ታስረት አገኘዋል የሚሰማ ወንጌል ሰባኪ እንደሆንክ ተነግሮ አራስ እንግድ የሆነ ሺሻ ቤት ልታገኝ ትችላል። ዓለም የሚሰማ አፖስትል እንደሆንክ ተነግሮ ራስህን ወንጀለኛ የሆነ ፖሊስ ጣቢያ ልታገኘ ትችላል። ከህልማችሁ ውጪ ያለ ሰንሰለት ውስጥ ራሳችሁን ያገኛችሁ ሰዎች እግዚአብሔር ካወራላችሁ ውጪ የሆነ ባንዴጅ ውስጥ ራሳችሁን ያገኛችሁ፣ ለብዙዎች እንድት ምትርተርፍ ተነግሮሃል። ዛሬ ምሳ መብያታል። ምሳ እነዚህ ሰንሰለቶች ዛሬ ይወድቃል። የሆነ ሰው ተፈቶ ይራመዳል። አለመለው ይሮጣል። ይለኛል ግን ኢካማ ይካማ ቶስ ቲባረፌንያስ የማገለግለው ጌታ ኢየሱስ ምስክሬ ነው። ገመዱ ሲላላ ይታየኛል! ይሁን አለ የሰማው ትልልቅ ነው። ባንዴጁ ግን ከባድ ነው። የታሰርክበት ድህነት ባንዴጅ ነው። ድካም ባንዴጅ ነው። አለመማር ባንዴጅ ነው። ላክ ኦፍ ኮኔክሽን እራሱ ባንዴጅ ነው። አይ ዶንት ሃቭ ኤኒ ኮኔክሽን። አንድ ሰው እኮ የለም፣ አንድ የማውቀው ደህና ሰው የለም፣ አውሮፓን የማውቀው ሰው የለም፣ አሜሪካን የማውቀው ሰው የለም፣ ደህና ነጋዴ የማውቀው። ላክ ኦፍ ኮኔክሽን ማለት መንገድ የሚያሳይ ሰው ምን አለ ባገኝ። በብዙ ስራዎች ውስጥ ያላችሁ ዛሬ በላቸው ተነስ ነው አር ዩ ረዲ? የማገለግለው ጌታ ምስክር ነው። መራመርት ይጀምራል መራመርት ይጀምራል። ይሁን አለ። ኢየሱስ በምድር ላይ በነበረበት ዘመን አብረውት ከነበሩት ከአስራ ሁለቱ ሐዋርያት ሁላችሁም አውሩም እላችሁ ስፔሻል አድርጋችሁ ስለ ጴጥሮስ ነው የምታወሩት። ጴጥሮስን አንድ ስፔሻል የሚያደርገው ከአስራ ሁለቱም የበለጠ ደካማ በመሆኑ ሁሉንም ይበልጣቸዋል። ባክ ቀላል ነው ለጴጥሮስ

ብሎ ሚደ የሊደርሺፕ አኖይንቲንግ ነው። አሁን ጴጥሮስ ከሁሉ ከሁሉም ከአስራ ሁለቱም የበለጠ እንጂ ከአስራ ሁለቱም ትልቅ ኃላፊነት የተሰጠው ለሱ ነው ማለት ኢየሱስ ሲሄድ አለቃቸው አድርጎት ነው። ጳውሎስ እራሱ ስለ ጴጥሮስ ሲያወራ አማል ለነበሩት ይልሃል። አባት ነው፣ የሐዋርያት አባት ነው፣ የሐዋርያት ሊደር ነው። ይሄ ሰው የአንድ ቀን ከኢየሱስ ያልሰማው ትንቢት ውስጥ ራሱን አገኘው። በጎቼ ጠበቅ ጠቦቶቼን አሰማራ ምናም የሚል ነው። በአረጀ ጊዜ ነው አሟሟት የሚል ነው ትንቢቱ። ያልሰማው ያልተነገረው ወህኒ ቤት ውስጥ ራሱን አገኘው። የዚህ ወይን ቤት ታሪክ ደግሞ የገባበት ይሞታል እንጂ አይፈታም። እጁም እግሩም በካቴና በሰንሰለት ተጠፍረው ራሱን አገኙ። ለእነዚህ ሰዎች ነው መልእክቴ፣ ያላሰቡት ሰንሰለት ውስጥ እራሳቸውን ያገኙት። ኢየሱስ ምስክሬ ነው። ዛሬ ብርሃን ይበራል። አስራ ምዕራፍ አስራ ሁለት ላይ ጴጥሮስ ራሱን ወይን ቤት አገኘ። ቁጥር ሰባት ላይ ያለውን ቃል መልእክታችሁን መጀመሪያ በድንገት የሚል ቃል አለ። እስ ጭሁና በድንገት በሉ አልሰማችሁም? እዛ ጋር አልሰማችሁ የሆነ ሰው እስር ቤት ዛሬ በድንገት ይናወጣል። በድንገት በሉስ ሲ አልሰማችሁም? ሃያ ከባስ የድህነት ወይኒ ቤት በድንገት የረሃብ ወይኒ ቤት በድንገት የመከራ ወይኒ ቤት በድንገት በደንብ ስሙኝ። በድንገትም የእግዚአብሔር መላ ክፍል ገባ። ገባም ቃላል አሁን እንኳን በቴሌቪዥን እያየ ታሞ የተኛበት ክፍሉስ ውስጥ ይገባል። ብቻ ነኝ እንዴ እ በድንገት በሉ በድንገት ድንገት ድንገት ድንገት አሁን ስሙኝ። ድንገተኛ ለውጥ የሚያገኛቸው ሰዎች ድንገተኛ መፈታት፣ ድንገተኛ መፈታት፣ ድንገተኛ የቀንበር መሰበር፣ ድንገተኛ መፈታት

ራዲካል ያባሰ የሆነ ለአገልግሎት የሚነሳ ሰው አለ። ለመነከል የሚነሳ ሰው አለ።

ት ፕሮፌሲ የሆነ ሰው ሌሊታችሁ መልአክ ያስተናግዳል። በሌሊታችሁ መልአክ ይመጣል። መልአክ ገባ በል አልሰማችሁ? ቀጥሎ የሚሆነው ብርሃን በራ ነው የሚ ሌሊት ነው ለሊት ነው። ላንቺ ብቻ ይበራል። ከሰማይ የሀገሪቷን ነባራዊ ሁኔታ አለ ምምነግር ለሊት ሊሆን ይችላል። ለአንተ ግን ይነጋል፣ ይነጋልሻል። እሺ አሁን መልእክታችሁ ይሄ ነው። ተዘጋጁ። ነጋ ነጋ ነጋ የሞት መንፈስ የተወጋ የሞት መንፈስ ይወጋ። እሺ ብርሃን በራ። መልእክታችሁ ይሄ ነው። በደንብ እንድትሰሙኝ ይፈልጋል የእግዚአብሔር መልአክ ለጴጥሮስ የተናገረው ድምፅ ዛሬ ለናንተ የሚነገራችሁ ድምፅ ነው። በተለያየ ትርጉም ልታዩ ትችላላችሁ። የተናገረው ቃል ፍጠንና ፍጠንና ተነሳ የሆነ ለሰው እግዚአብሔር በለው ብሎኛል። ፍጠኝና ተነሽ፣ ፍጠንና ተነሳ፣ ፍጠንና ተነሳ። አሁን ነው። ላስብበት የለም ልጸልይበት የለም። ቆይ እስቲ ጌታ ምን ይላል የለም። እና ምንድን ነው ፍጠንና ተነስ ፍጣኝና ተነሽ ወይ ቁጭ በሉ ባይተ ወይ አንዴ አንዴ ሌላ ጊዜ ከዚህ በፊት ብዙ ስለወረው ስለዚህ አለ መላኩ ጎኑ መጥቷ ነቃው ነው የሚለው ኢሹ ሲሪየስ ያው በካልቾ ቀሰቀሰው አይደል ባይሄድ እየለጠለጠ እንደሚወስድ ነው እርግጠኛ ነኝ ጠቀባቸው አለው። እስራት አልተፈቀደም፣ በሉት! መዘግየት አልተፈቀደም። እዚህ እንድትቆይ አልተፈቀደም። ጩሁበትና ፍጣን የሆኑ ፓስፖርቶች ሲለቀቁ ቻ ሲመታባቸው አየው። ፍጥን ይሁን የተመደበ ኃይል አለ። ከእስር ቤት የሚያወጣ የተመደበ ኃይል አለ። በር ሚከፍት የተመደበ ኃይል አለ። የሚያንቀሳቅስ የተመደበ ኃይል አለ። ትንቢት የሚያስፈጽም የተመደበ ኃይል አለ። ገመድ የሚበጣጥስ የተመደበ ኃይል አለ። ጨለማ የሚያበራ ይሁን አለ። ምን እያረገነው ነው? እየተነበኩ ፍጠኝ፣ ፍጠኝ፣ ፍጠኝ ኖ ከሰንሰለቱ በፊት ፈጥነተነስ ነው የሚቀድመው። ለካ ሰንሰለቱ የሚነሳን ሰው ይፈራል። ሰንሰለቱ እኮ ተጋድመን ያሰረህ እንጂ ተኝተህ ነው እንጂ ያሰረህ። የተነሳ ቀን እንደማይችለው ያውቃል። የተነሳ ቀን ሊያቆይ እንደማይችል ያውቃል። ቃል ያለውን ሰው እንደማያዘገይ ያውቃል። በላቸው ብሎኛል። ለሆነ ኃይለኛ ቀባት ተነስ፣ ዓለምን ለመውረስ ተነስ ተነስ። ሁድን ገላሳ ታሳዝነኛለ እንደ ሰባኪ ከሰማኸኝ ታሳዝነኛለ፣ እንደሆነ አስተማሪ ከሰማኸኝ፣ አም ፕሮፌሳይንግ እንደ እግዚአብሔር ነቢይ ተቀበለኝ።

የአንዳንድ ሰንሰለቶች ጉልበት የኔ እንቅልፍ ነው። የአንዳንድ ስርዓቶቼ ጉልበት የኔ መተኛት ነው። የአንዳንድ ገመዶቼ ጉልበት እኔ መሄድ እንደማልችል ማሰበኝ ነው። ከመሆን ከመሆን ከመሆን የተነሳው ቀን አይችለኝ እኔ ሲነሳብኝ ተባባሉ ሴ ማንም አያስቆመኝም በለ ይው ልትነሳለ ይበጠሳል ቤት እየወሰድክልኝ ነው። የተነሳ ቀን ገመዱ የለም። የተነሳ ቀን ክፉ ሰው የለም። ውሳድ ኃይል ይሰማኝ። አንዴ እችን ስሙ። ከዛ በኋላ አራት በር ተከብቶለታል። መጀመሪያ ሰንሰለት ተበጥሶለታል። የጴጥሮስ ስራ ግን አሎክ የማድረግ ስራ ነበረበት። በር የመክፈት ስራ ነበረበት። ሰንሰለት የመበጠስ ስራ ነበረበት። የአንተ ስራ መነሳት ብቻ ነው። እግዚአብሔር ዓለምን እንደምትዞር ነግሯሃል፣ አይደል እና በፋይዳ መታወቂያ ነው የምትዞረው። ፋይዳ ነው አዲሱ መታወቂያ። በፓስፖርት ነው አይደል? እና መልአኩ ገብርኤል ያለቀ ፓስፖርት ፎቶ ለጥፎ ያምጣልህ። ሂድና ውጠዋ። እግዚአብሔር መኪና ሰጣለሁ ብለዋል። ምትለን መንጃ ፈቃዱን አውጧ። ዝም ብሎ አጠገብ ያለውን ተናስ በለው ቫኒኬማሽ ታልቬን ታራሲ ኢሪግን ተግሬፈስ አካባ አቤት፣ አቤት፣ አቤት፣ አቤት የተነሳ ቀን ጠላቶች አቅም የላቸው አንዴ ልንገራችሁ፣ በተለያየ ሶሻል ሚዲያ ላይ ይህን ቪዲዮ አይታችሁት ሊሆን ይችላል። አንበሳ አንበሳ፣ አይ ቲንክ በማደንዘዣ መተውት ይመስለኛል። የተኛ አንበሳ ከበው ሲመራመሯ ላየ፣ ተኝቷል አንበሳው፣ ጸጉሩን ቼክ የሚያረጋለ፣ ጥፍሩን የሚቆርጣለ፣ እዛ አንበሳው ላይ ተኝተው ሰልፊ የሚነሳለ በዛ ሁሉ ሞመንት ላይ አንበሳው ነቅ፣ አይታችኋቸዋል። በኢየሱስ የሮጡት አሯሯጥ ሮጠው መኪና ውስጥ እንዴት ነቀ። ገና እኮ እንዲህ እንዲን ያለውኩ በደንብ ምኮ አልነቀ ዘካቲ ጋማታስ

የመነሳት ምልክት ነው። የመነሳት ምልክት ነው። ኢተከተከማሳ ጀቨንያ ቶሳ ካባስ ረፊኒያ ናኮላስ ኤራማማ ካማስ ጂሜላ ፖቬኒካስ ተነሳሽ ተነሳሽ ገመድ ወደቀ ወደቀ ገመዱ ገመድ ወደቀ

ለመነገር ተነሱ። ተበጥሷል ተበጥሷል። ደቂቃ ሁለት ደቂቃ አንገቶቻችሁን ዝቅ አድርጉ። እኔ ዛሬን የመጣሁት ነብይ ሔኖክ በቲክቶክ በቲቪ ነው። ማይ ኢየሱስን የህይወት አዳኝ አድርጌ መከተል እፈልጋለሁ መቀበል እፈልጋለሁ። ይሄን ጌታ ልስጠው፣ ንስሃ አስገባኝ፣ ጸልይልኝ። ኦርቶዶክስ ነኝ፣ ሙስሊም ነኝ የምትሉ እጃችሁን ሊው፣ ና ወንድሜ፣ ና አይላቭ፣ ነይ፣ ነይ። ሰይጣንን አሳፍሩት። ይህን አውሬ መንፈስ አሳፍሩት። ድንኳን ውስጥም ካላችሁ ኑ። አመለጥከውል፣ ከነ ልጆችን አመለጥከው፣ ዘርህን ይዘህ ትንሽ ፊቱ አበራ። ክብር ለኢየሱስ ይሁን። ወዳለ ንግድ ለህይወት ጓደኛን ትከማል ወረት የለ እስከ ሽምግልና ትክክለኛ ምርጫ ሃሌሉያ! ትልቅ ውሳኔ ወሰይ እግዚአብሔር ረዳችሁ። በእሱ እንዲሆን አውቃለው። አንተ በኢየሱስ መሆኑ እኮ ከስንት አውሬ ነው እኮ። ምንድ ነው አደ የህይወት ጓደኛ ለከርሞ፣ የታመንኩበት እስከ ሽምግልና ይሸከማል? ወረት የለበት ይሸከማል? እሸገማ ምን ላድርገው፣ ኢየሱስ ምን ላድርግ፣ ጌታ። ና ወንድሜ፣ አሸንፈው። በቴሌቪዥንም የምታዩ ወስኑ። በዚህ ሰዓት ኢየሱስ ከዚህ አይነት አውሪ ያድናል፣ ከነፍሰ ገዳይ ያድናል። ና ወንድሜ፣ ተነሱና እኔ በጌታ ነበርኩ ደክም ያለው ቸርች ሜዳ ቁም ያለው ምትሉ ኑ ኑ ኑ ቸርች መሄድ አቁሜ ነው መንፈሳዊ አባት እንድትሆነኝ ፈልጋለሁ፣ እንድትጸልይልኝ ፈልጋለሁ፣ እንድታስተምረኝ ፈልጋለሁ ምትሉ ኑ። ሰይጣን እየተዋረደ ነው። ጌታ ይባረክ። ከእኔ ጋር ጸሉ እጆቻችሁ ዘርጉና እኔ ምጸልየውን ጸሎት ጸልዩ። ሁለት እጆቻችሁ ዘርጉ። ጌታ ሆይ በሉ እኔ ኃጢአተኛ በደለኛ ሰው ነኝ። በመስቀል ላይ የሞትከው ከው ለእኔ ነው። ተቀብያለሁ ዓለምን፣ ኃጢአትን፣ ሰይጣንን ክጃለሁ። ኢየሱስ ክርስቶስን የህይወት የጌታ አድርጌ ተቀብዮአል። አሜን። እኔ ልጸልይላችሁ። በኢየሱስም በእግዚአብሔር ቤት ተከልኳችሁ። ወደ ኋላ የሚጎትታችሁን ገመድ በጠስኩኝ። በእግዚአብሔር ቤት ለዘላለም ኑሩ። ይሁን አለ።